ሰላም ጤና ይስጥልን። የተወደዳችሁ የዚህ ዩቲዩብ ቻናል ተከታታዮች እንደምን ከረማችሁ? ዛሬም እንደተለመደው አዳዲስ ታሪኮችን ይዘን ወደ እናንተ ተከስተናል። እርሶ ቢሆኑ ምን ያደርጋሉ በሚል ርዕስ የተለያዩ ሀሳቦችን ወደ እናንተ እናቀርባለን። እርሶም ሀሳቡን ሰምተው የራሱን አስተያየት እንዲያስቀምጡ ስንል በአክብሮት እንጠይቃለን። ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እኔ አቡጁ ነኝ። መልካም ቆይታ ተመኘሁላችሁ። ባለታሪካችን እንዲህ ትለናለች። እኔና ባሌ በትዳር አራት ዓመታትን አሳልፈናል ወይም ቆይተናል። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ባሌ በጣም ዝምተኛ ከመሆኑ የተነሳ ምንም ነገር ባጠፋ አይቶ ዝም ይላል፣ አንዳች ነገር አይናገረኝም። ስለዚህ የበላይነት ይሰማኝ ጀመር። ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩኝ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን አንዳች ነገር አይናገርም። እላፊ ብናደድ እንኳን ዝም ይለኛል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ለምን ለትዳርሽ ክብር አይኖርሽም የበፊቱ ፍቅራችን እየት ገባ ብሎ በቁጣ ተናገረኝ። እኔም ንቄው ገፍትሬው አለሁ። ለመጀመሪያ ጊዜ በጥፊ መታኝ። ለምን ስርዓት አይኖርሽም አለኝና ከቤት አባሮኝ በሩን ዘግቶ ውጪ አሳደረኝ። ለመጀመሪያ ጊዜ በሩን ዘግቶ እኔ ውጭ አደርኩ፣ እሱ ቤት ውስጥ አደረ። በሁለተኛ ቀን እንግዲህ ቤተሰቦቼ ፖሊስ ይዘው መጥተው እሱን ፖሊስ ጣቢያ ወስዶ አሳሰሩት። እኔም ጓደኞቼ ደግ አደረግሽ ጀግና እያሉ ሲያበረታቱን፣ የፍቺ ጥያቄ ያቀረቡ ባለቤቴም በጣም አዘነ ተሰማው እሺ ብሎ የድርሻን ሰጠኝና ተለያየን። ከአራት ዓመት በኋላ እሱ ሌላ ሚስት አግብቶ ጥሩ ህይወት እየኖረ ይገኛል። የኔ ህይወት ግን ተበለሻሸ። ያኔ ጀግና ነሽ፣ እሰይ ደግ አደረግሽ፣ ወንድመች ጠፋ ያሉኝ ሁሉ እንዲሁም ትላንት ልክ ነሽ እያሉኝ በሙሉ ዛሬ ልክ እንዳልሆንኩ ነገር ተለናለች። ባለታሪካቸው በጸጸት ውስጥ ይገኛለሁ፣ ህይወቴ ተመሰቃቅቧ እያለች ታሪኳን ታጋራናለች። እንግዲህ ባለታሪካችን የተሳሳተ ውሳኔ በማሳለፍ ትዳሯን አታለች፣ ከእናንተም ደግሞ ምክር ትፈልጋለች። እርሶ ቢሆኑ ምን ያደርጋሉ? በዚህ ጉዳይ የእርሶን ሀሳብ አስተያየት ያስቀምጡልን። ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እየሆኑ እንዲያበረታቱን በአክብሮት ጠይቃለሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። መልካም ቆይታ ተመኞላችሁ።